ሰላም ሰላም ሰላም ለሁላችሁ ይሁን። ዛሬ እንግዲህ ድንቅ ነገር ነው ይዤ የቀረብኩላችሁ። ራሳችሁን ከስህተት አስተምህሮ እንድጠብቁ ያህል ነው። እንግዲህ ሺን ቾንጂ የኢየሱስ ቤተ ክርስቲያን የሚለው ስለነሱ ለነግራችሁን የመጣሁት። ሽንቾንጂ የኢየሱስ ቤተ ክርስቲያን የምስክሩ ድንኳን መቅደስ፣ በአጭሩ ሽንቾንጂ ወይም ኤስሲጄ በደቡብ ኮሪያ የተመሰረተና በዓለም ዙሪያ ከፍተኛ ትኩረትና ውዝግብ ያስነሳ በአንጻራዊነት አዲስ ሃይማኖታዊ እንቅስቃሴ ነው። የሚከተሉት ቁልፍ ገጽታዎች ናቸው በውስጡ ያካተቱት። መነሻና መስራች በደቡብ ኮሪያ መጋቢት 14 1984 እንደ ኤሮፓውያን አቆጣጠር በሊማንሂ ተመሰረተ። ሊማንሂ በአዲስ ኪዳን የዮሐንስ ራእይ መጽሐፍ ላይ የተጠቀሰው ቃል የተገባለት ፓስተር እንደሆነና ስለ ትንቢቶቹና ፍጻሜያቸው ልዩ የሆነ ግንዛቤ እንዳለው በተከታዮቹ ዘንድ ከፍተኛ ክብር ይሰጠዋል። ዋና ዋና እምነቶች ልዩ የመጽሐፍ ቅዱስ ትርጓሜ ሺንቾንጂ መጽሐፍ ቅዱስ በምሳሌዎችና ዘይቤዎች የተጻፈ ሲሆን በትክክል ሊተረጎም የሚችለው በሊ ማንሂ ትምህርቶች ብቻ ነው ብሎ ያስተምራል። እደግመዋለው ሺንቾ እንጂ መጽሐፍ ቅዱስ በምሳሌዎችና ዘይቤዎች የተጻፈ ሲሆን በትክክል ሊተረጉም የሚችለው በሌ ማንሂ ትምህርቶች ብቻ ነው ብሎ ያስተምራል። በተለይ በትንቢት ትርጓሜ በተለይም በዮሐንስ ራእይ መጽሐፍ ላይ በብዛት ያተኩራሉ። የትንቢት ፍጻሜ የመጽሐፍ ቅዱስ ትንቢቶች በተለይ የራእይ መጽሐፍ አሁን በሺን ቾንጂ ውስጥ እየተፈጸመ እንደሆነ ያምናሉ። ሊማንሂ እነዚህን ፍጻሜዎች ያየና የሰማ ምስክር እንደሆነ ይታመናል። የሊማንሂ ሚና ተከታዮቹ ሊማንሂ ኢየሱስ የላከው ወይም በዮሐንስ ወንጌል እንደተጠቀሰው የመጽሐፍ ቅዱስን እውነተኛ ትርጓሜ የሚገልጥ ጠበቃ ወይም አጽናኝ ነው ብለው ያምናሉ። እርሱ በአሁኑ ዘመን ለመዳን አስፈላጊ አካል እንደሆነ ይቆጠራል። አንዳንድ ትርጓሚዎች በተከታዮቹ አካላዊ ዘላለማዊነትን ሊያገኝ ይችላል ብለው እንደሚያምኑ ይጠቁማሉ። ደግሞአለው እርሱ በአሁኑ ዘመን ለመዳን አስፈላጊ አካል እንደሆነ ይቆጠራል። አንዳንድ ትርጓሚዎች ተከታዮቹ አካላዊ ዘላለማዊነትን ሊያገኝ ይችላል ብለው እንደሚያምኑ ይጠቁማሉ። ማለት ይህ ሰው አይሞትም ሁልጊዜ ይኖራል ሳይሞት ይኖራል ብለው ነው እንግዲህ የሚያምኑት። መቶ መቶ አርባ አራት ሺዎቹ በራእይ መጽሐፍ ምዕራፍ ሰባት ላይ የተጠቀሱትን መቶ አርባ አራት ሺህ ሰዎች መታተም ላይ ትልቅ ትኩረት ይሰጣሉ። እነዚህ ግለሰቦች በሺህ ዓመቱ መንግሥት ከክርስቶስ ጋር የሚነግሱ ካህናት እንደሚሆኑ ይታመናል። ሺን ቾንጂ ይህን ቁጥር ለመሰብሰብ ያለመ ነው። ልድገመው፣ መቶ አርባ አራት ሺዎቹ በራእይ መጽሐፍ ምዕራፍ ሰባት ላይ የተጠቀሱትን መቶ አርባ አራት ሺህ ሰዎች መታተም ላይ ትልቁ ትኩረት ይሰጣሉ። እነዚህ ግለሰቦች በሺህ ዓመቱ መንግሥት ከክርስቶስ ጋር የሚነግሱ ካህናት እንደሚሆኑ ይታመናል። ሺን ቾንጂ ይህን ቁጥር ለመሰብሰብ ያለመ ነው። ገነት በምድር ላይ ቃል በቃል አካላዊ የሆነች መንግሥተ ሰማያት በምድር ላይ እንደምትመሰረት ያምናሉ። አሰራሮችና አባል መመልመል አሰራሮችና አባል መመልመል ጥልቅ የመጽሐፍ ቅዱስ ጥናቶች አባላትን መመልመል ብዙውን ጊዜ የሚከናወነው በጥልቅ የመጽሐፍ ቅዱስ ጥናት ኮርሶች አማካኝነት ነው። እነዚህ ኮርሶች ብዙውን ጊዜ የተዋቀሩ ለበርካታ ወራት የሚቆዩና ከፍተኛ ጊዜን የሚጠይቁ ናቸው። የማታለል ቅጥር ክሶች ተቺዎችና የቀድሞ አባላት ኤስ ሲጄን አሳሳች ዘዴዎችን ይጠቀማል ሲሉ በተደጋጋሚ ይከሳሉ። ይህ የሚያካትተው መጀመሪያ ላይ ከሺን ቾንጂ ጋር ያላቸውን ግንኙነት አለመግለጽ የሽፋን ቡድኖችን ለምሳሌ የበጎ ፈቃድ ድርጅቶች፣ የባህል ክለቦች፣ ጉዳት የሌላቸው ጉዳት የሌላቸው እንዲሁም በሀገራችን በኢትዮጵያ የጽዮን የመጽሐፍ ቅዱስ ጥናት ቡድኖች ሆነው ይንቀሳቀሳሉ። ይህንም መጠቀምና ሊሆኑ የሚችሉ አባላትን በደንብ እስኪሳቡ ድረስ ስለ ትምህርቶቹ ምንነትና ምንጭ ማሳሳትን ነው። ከፍተኛ ቁጥር ያለበት ድባብ። ሪፖርተሮች ብዙውን ጊዜ ከፍተኛ ጥያቄና ቁጥጥር ያለበትን ድባብ ይገልጻሉ። ይህም አባላት አባል ካልሆኑ ሰዎች ወይም ተቃዋሚ የሆኑ ቤተሰቦችን ጨምሮ ጋር እንዳይገናኙ ማበረታታት፣ ምስጢራዊነትን መጠየቅ እና ጠንካራ የስነ ልቦና ተጽዕኖ መፍጠርን ያጠቃልላል። ይህ ማለት እንግዲህ ባለትዳሮች፣ ለምሳሌ ሚስትየዋ የእነሱ አባል ብትሆን ከባሏ እንድትፋታና እዛው ሜንበር ውስጥ ያለን ሰው እንድታገባ ጥረት ያደርጋሉ ማለት ነው። በወጣቶች ላይ ማተኮር በዩኒቨርስቲ ግቢዎችና በወጣት ጎልማሶች መካከል በንቃት አባላትን በመመልመል ይታወቃሉ። ውዝግቦችና ትችቶች ውዝግቦችና ትችቶች የከልት ወይም አምልኮታዊ ቡድን ክሶች ሺን ቾንጂ በቀድሞ አባላት፣ በቤተሰቦች፣ በከልት ግንዛቤ ማስጨበጫ ቡድኖችና በዋና ዋና የክርስትና ቤተ እምነቶች እንደ ከልት ወይም አምልኮታዊ ቡድን በስፋት ይፈረጃል። ይህ ስያሜ የመነጨው ከአባል መመልመያ ዘዴዎቻቸው ለሊ ማንሂ ከሚሰጠው ከፍተኛ ክብር፣ በአባላት ህይወት ላይ ከሚደረገው ከፍተኛ ቁጥጥርና ከተጠረጠረው የስነ ልቦና መጠቀሚያ ነው። ማታለልና ምስጢራዊነት በጣም በተደጋጋሚ የሆነው ትችት በአባል መመልመልና በአሰራር ሂደት ውስጥ በማታለል ይጠቀማሉ በሚለው ዙሪያ ያጠነጥናል። የቤተሰብ ችግሮች፣ በአንድ አባል ተሳትፎ ምክንያት ቤተሰቦች መበታተናቸውንና ቡድኑ እምነታቸውን የሚቃወሙ ቤተሰቦችን እንዲርቁ አባላትን ያበረታታል ተብሎ የሚነገርባቸው በርካታ ሪፖርቶች አሉ። የኮቪድ-19 ወረርሽኝ ሺንቾንጂ በ2020 መጀመሪያ ላይ በደቡብ ኮሪያ የመጀመሪያው መጠነ ሰፊ የኮቪድ-19 ወረርሽኝ መነሻ ማዕከል ሲሆን ከፍተኛ ዓለም አቀፍ ትኩረት አግኝቷል። ቡድኑ መጀመሪያ ላይ ከጤና ባለሥልጣናት ጋር በበቂ ሁኔታ ባለመተባበሩና ቫይረሱ እንዲስፋፋ ምክንያት የሆኑትን ጥቅጥቅ ያሉ የጋራ ስብሰባዎችን በማድረጉ ከፍተኛ ትችት ደርሶበታል። ሊ ማንሂ በኋላ ላይ በይፋ ይቅርታ ጠይቋል። ዓለም አቀፋዊ ተደራሽነት ዓለም አቀፋዊ ተደራሽነት። ውዝግቦች ቢኖሩበትም ሺን ቾንጂ ከደቡብ ኮሪያ ውጪ በአፍሪካ፣ አውሮፓ፣ ኤዥያና አሜሪካ ባሉ በርካታ ሀገሮች ውስጥ ተመሳሳይ የአባል መመልመያ ስልቶችን በመጠቀም ከፍተኛ ተደራሽነትን አቋቁሟል። በማጠቃለያ ሺንቾንጂ በሊማንሂ የተመሰረተ እርሱ ብቸኛው የመጽሐፍ ቅዱስ ትንቢት ተርጓሚና በእግዚአብሔር የአሁኑ ዘመን እቅድ ውስጥ ቁልፍ ሰው ነው በሚለው እምነት ላይ ያተኮረ እጅግ አወዛጋቢ የሆነ አዲስ ሃይማኖታዊ እንቅስቃሴ ነው። ብቸኛ የመጽሐፍ ቅዱስ እውነትና ማህበረሰብ እንደሚሰጥ ቃል በመግባት ተከታዮችን ቢሰበስብም ቢስብም በተጠረጠሩት አሳሳች የአባል መመልመያ ተግባራት፣ ከፍተኛ የቁጥጥር ደረጃዎችና በተለይ በኮቪድ-19 ወረርሽኝ ወቅት ጎልቶ በታየው ማህበራዊ መረበሽ ምክንያት እንደ ከልት ወይም አምልኮታዊ ቡድን በስፋት ይከሰሳል። ይህን ቡድን ካጋጠሙት ወይም ወደ አንዱ የመጽሐፍ ቅዱስ ጥናታቸው ከተጋበዙ ከመሳተፉ በፊት ስለ እነዚህ ውዝግቦች ማወቅና ከተለያዩ ምንጮች ወይም ነቃፊ አመለካከቶችን ጨምሮ በጥልቀት ምርምር ማድረግ በጣም አስፈላጊ ነው ስለዚህ ውድ ወገኖች አንድ ነገር ልንገራችሁ እነዚህ ሰዎች ኢትዮጵያ ውስጥ ፍቃድ ይዘው ነው እየተንቀሳቀሱ ያሉት ይኸውም ከ የጴንጤውን እንትን ምንድን ነው ስሙ ካውንስል ከካውንስል ፍቃድ ተሰጥቷቸዋል እና በጣም ነው የሚገርመው ካውንስሉ የራሱን በደንብ ውስጥ ያለውን ሳያቅ ጎልቶ የወጣውን ነገር ነው እንግዲህ ቶሎ የሚያየው። ይህ እንግዲህ በዓለም አቀፍ ደረጃ የተወገዘ እምነት ነው፣ ግን የኢትዮጵያ ካውንስል የፕሮቴስታንቱ ማለት ነው እውቅና ሰጥቷቸዋል። እነዚህ ሰዎች እንግዲህ በስላሴ አያምኑም፣ በስላሴ አስተምህሮ አያምኑም እና ጽዮን የጽዮን መጽሐፍ ቅዱስ ጥናት በሚለው ኢትዮጵያ ውስጥ እየተንቀሳቀሱ ያሉት፣ እንዲሁም በዚህ ውስጥ አባላትን በደንብ ካፈሩ፣ ለእምነታቸው ለእነሱ ዓላማ በደንብ ጎበዞች ከሆኑ የኢየሱስ ክርስቶስ አዲስ ሰማይና አዲስ ምድር የሚል እንትናለ ቤተ ክርስቲያን ያላቸው ወደዛ መጨረሻ ላይ ይወስዷቸዋል ማለት ነው። ስለዚህ እንግዲህ ይህ ቡድን በጣም በጣም በጣም መጽሐፍ ቅዱሳዊ አካሄድ የማሄድ ቡድን ነው። እንደውም ምን ይላሉ? በዓለም ላይ ያሉት ክርስቲያኖች እንዳለ ስህተት ነው፣ እምነት እንዳለ ስህተት ነው ብቸኛው የሊማንሂ ያመጡት እምነት የሽንቾንጂ እምነት ነው ብለው ነው የሚያምኑት ስለዚህ ከሌላ ቤተ እምነት ጋር ከፕሮቴስታንቱ ጋር ሰዎቻቸው እንዲገናኙ አይፈልጉም። ሰዎቻቸውን ከነዛ ወስደው ራሱ ቀጥታ ምንድን ነው የሚያደርጉት ማለት ነው። ከቤተሰቦቻቸውን ድርቅ ያደርጋሉ። እንዲሁም ስሰማ ምንድን ነው እዚህ ኢትዮጵያ ውስጥ ለምሳሌ አንድ ሰው የእነሱ ሜንበር ሲሆን ፎርሙ ላይ ሲሞላ ከሀገር እንዳይወጣ ያደርጋሉ። ከሀገር እንደማይወጣ አስረግጠው ይነግሩታል። ምክንያቱም እዚህ ሀገር ውስጥ ይህን እምነት ከሚያስፋፉ ሰዎች ውስጥ አንደኛ አንተ መሆን አለብህ በማለት ማለት ነው። ስለዚህ መጨረሻ ላይ ተኪዶ ተኪዶ ሊ ማን ሂ እየተባሉትን የዘጠና ምናምን ዓመት ሽማግሌ ናቸው እሳቸውን ወደ ማምለክ ጃ ነው እንግዲህ የሚደርሱት። እሳችሁ ብቻ ናቸው መጽሐፍ ቅዱስን ሊተረጉሙ የሚችሉት ብለው ነው የሚያምኑት፣ እሳቸው ብቻ በጣም ትሰቢግሽም እና ቅዱሳን እንደዚህ አይነት ጓደኞች ካሏችሁ፣ በጣም ተናጠቋቸው። የፂዮን የመጽሐፍ ቅዱስ ብለው ነው እንግዲህ እንትን ያሉት። ስለዚህ ከሽንቾንጂ ቸርች አዲስ ሰማይና አዲስ ምድር የኢየሱስ ቤተክርስቲያን ከሚለው በፍጥነት በፍጥነት ጓደኞቻችሁን አርቁ። በቃ እነዚህ ሰዎች በመጽሐፍ ቅዱስ ሽፋን፣ በመጽሐፍ ቅዱስ ጥናት ሽፋን በጓረቡት በተለያየ መንገድ ይመጡና በኋላ ላይ መርዛቸውን እንትን ይላሉ እና የካውንስሉም ፍቃዳችሁን መሰረዝ አለበት፣ ከኢትዮጵያ ማባረር አለበት። ምክንያቱም መርዝ ነው፣ ሀገሪቱ ላይ እየረጩ ያሉት መርዝ ነው። መርዝ እና ግለሰብን ለማምለክ ማምለክ ደረጃ ላይ ለመድረስ ሰውየው ዘጠና ዘጠ ዓመት ሆነው ግን አይሞቱም። እሳቸው ዘላለም አካላቸው እንዳለ ዘላለም ይኖራሉ ብለው ነው እንግዲህ። ይህ እምነት ፎከስ ያደርጉ። ስለዚህ በፍጥነት ካውንስሉ የዚህ የሽንቾንጂን እንትን የአዲስ ሰማይና አዲስ ምድር የኢየሱስ ቤተክርስቲያን የሚለውን እንትን መሰረዝ አለበት። የመጽሐፍ ቅዱስ ጥናት የፂዮን መጽሐፍ የመጽሐፍ ቅዱስ ጥናት የሚለውን መሰረዝ አለበት። በፍጹም በቃ ከኢትዮጵያ ላይ ተወግዘው መባረር አለባቸው ብዬ ለማሳሰብ ፈልጋለሁ። ስለሰማችሁኝ አመሰግናለሁ። እንግዲህ ይህን መልእክት ብዙዎች ጋር እንዲደርስ ላይክ ሼር በማድረግ እንዲሁም ቤተሰብነታችሁን በማጠናከር አብራችሁኝ እንድትሆኑ ስል እንግዲህ ጠይቃለው። በሚቀጥለው እንግዲህ በሌላ ፕሮግራም እስክንገናኝ መልካም ጊዜ ለሁላችሁን። ኢየሱስ ክርስቶስ ሀገራችንን ይባርክ፣ እኛንና ቤተሰባችንንም ለዘላለም ይባርክልን። ከስህተት ትምህርት ጌታ መንፈስ ቅዱስ ለዘላለም ይጠብቅን። አሜን፣ አሜን፣ አሜን።